ሀገራችን ከኢትዮጵያ ጋር ይሁንና በጥቅምት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳኔ ነው። አንደኛ ምዕራፍ ጥንት የሌለውና መጨረሻው የማይታወቅ ከዓለም መፈጠር በፊት ያለና ወደፊትም ለዘላለም የሚኖር ህያው በሚሆን በእግዚአብሔር ስም ያለመጠራጠር እናምናለን። የሰማይን የምድርም ሐያላት ሁሉ ለገናነቱ በመፍራትና በመንቀጥቀጥ ለሚሰግዱለት ለሱ በመለኮቱ አንድ ለሚሆን ለሶስትነቱ እንሰግዳለን። ዳግመኛም ፍሬዎች በየወገናቸው እንዳያፍሩ እንዲያፈሩ ላደረገና ምድርን በልዩ ልዩ ከአበባዎችም ስላስጌጣት ለሱ እንሰግዳለን። እንሆ የበረሃ አበባዎች በጌትነቱ ትእዛዝ አብበው መልካም መዓዛን ሰጥተዋልና። ሶስተኛም እሱ በቸርነቱ እህልን ለምግብ ዘር ለዘሪ ዝናብንም ለእሳር ይሰጣልና ለሱ ክብር፣ ምስጋና፣ መገዛትና መስገድ ይገባል ለዘላለም በእውነት በክርስቶስ እምነት ያላችሁ አባቶችና ወንድሞቼ ሆይ፣ ለየዋን ሴቶች ልጆች የመመኪያ የሆነች አምላክን የወለደች የእመቤታችን የድንግል ማርያም ወዳጆች ከሆኑ አባቶች የሰማነውን መልካም ዜና ዳግመኛ ልነግራችሁ ልንገራችሁ ስሙ፣ አለ ዳግመኛም የጌታችን የኢየሱስ ክርስቶስ ወዳጅ ከሚሆን ከወንጌላዊ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ አግኝቶ ከጻፈው ከየመቤታችን ቤታችን የድንግል ማርያምን ቅዳሴዋን ከደረሰውና ስለ መልአከ ብርሃናት ቅዱስ ዑራኤልም ከብዙዎች መጻሕፍቶች የብዝ የብህን ሰውን ኤጲስ ቆጶስ ከአባ ሕርያቆስ ቃል የተገኘውን መልካም ዜናን እነግራለን። ሌሎችም የእመቤታችንን የድንግል ማርያም እንድንና የሀገራችን የሀገራችን የኢትዮጵያ ቅዱሳንም የታምራታቸው መጽሐፍ ሃይማኖታቸው በቀና በአብርሃምና በአብርሃና በአጽብሃ በካሌብና በግብረ መስቀል እስከ ናውድ ዘመነ መንግሥት ድረስ የሆነውን ዜና እንነግራችኋለን። እንዲሁም ሃይማኖታቸው የቀና እነሱም የኢትዮጵያው ነገስታት የሆኑ ልጆቻቸው ዳግማዊ ዳዊትና ዘርዓ ያዕቆብ በእደ ማርያም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 እሱ ከበመከራ በጭንቅ ጊዜ እናንተን ለመርዳት ዘወትር ያለማቋረጥ ወደ እግዚአብሔር በትጋት ይማልዳልና ረዳትነቱም ከቀድሞ ዘመን ከኢየሩሳሌም ንጉሥ ከዳዊት ጀምሮ ጌታችን ኢየሱስ ክርስቶስ ሰውን ሰውን ለማዳን እስከመጣ ድረስም እስከዚያም እስከዛሬም ከዛሬም እስከ ዘላለሙ በእውነት የታወቀ ነውና። ስለዚህም የተመረጣችሁ ምዕመናን ሴቶችና ወንዶች፣ መኳንንትን፣ መሳፍንትን፣ ነገሥታትና ሊቃነ ካህናት፣ ካህናትና ቀሳውስት፣ ኤጲስቆጶሳት፣ ጳጳሳት እንዲሁም ሊቃነ ጳጳሳት ሁላችሁም አክብሩት፣ አግኑት፣ ከፍ ከፍም አድርጉት። በታላቅ ምስጋና በቅዳሴ አመስግኑ። እሱ ረዳታችሁና አለኝታችሁ ነውና በእግዚአብሔርም በአምላካችን እናት በመቤታችን በቅድስት ድንግል ማርያም ማለት በሁለቱም ዘንድ ባለሟልነትን ስላለው ሁልጊዜም ከእነሱ አይለይምና ክቡርና ቅዱስ በሆነ በዚህ መልአክ የመላእክት አለቃ በዑራኤል ልመና ከጥፋትና ከጽኑ ጨካኝ ጥላት ተንኮልም እንዲሁም ከድንገተኛ ሞት ትድናላችሁ። መልካም ስራም እንዳትሰሩ ከሚያስቷችሁ ከመናፍስት ርኩሳን፣ ከክፎዎች አጋንንትም ኃይል በጸሎት ይረዳችኋልና በመከራቸውና በድንካማቸው ጊዜም የእስራኤልን ነቢያትን ዳንኤልንና እዝራን እንደረዳቸውና እናንተንም በመከራችሁና በችግራችሁ ጊዜ ይረዳችኋል ያድናችኋልም። እሱም ምስጋና ክብር ለዘላለሙ የሚገባው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 እንዳይገሰስ ወደ እግዚአብሔር ይጸልይ ነበር። ከዚያ ጊዜ በኋላ እግዚአብሔር ጸሎቱን ጸሎቱን ሰማውና ስጋውን ሳይፈርስ ሳይበሰብስ ሰባ ዘመን እንደተኛ እንቅልፍ ሰጠውዬ የኢየሩሳሌምን ጥፋት ሳያይ በእግዚአብሔር ጥበብ ሰባ ዘመን ተኝቶ ኖረ። ከእግዚአብሔር ዘንድም የተሰጠው የእንቅልፍ ዘመን በተፈጸመ ጊዜ እጌታችን የኢየሱስ ክርስቶስ ቤተ መቅደስ ከምትሆን ይችውም ጎለጎልታ ወደምትባል ገብቶ እህል ሳይቀምስ ሳይጠጣ የጠጣ አርባ ሌሊት አርባ መዓልት ጾመ። ከዚህም በኋላ ቅዱስ ዑራኤል ወደሱ እሱ መጣ። እናንተ ሰው ሰውነትህን ወይም ስጋን ሁል ጊዜ በረሃብ ለምን ታደክማለ? ነፍስ ወይም ስጋ ያለ እህል ወይም ያለ ምግብ አትቆምምና አለው። ሰው ለስጋ ለስጋው ተባረ ተግባረ መቆም የሚቻለው በመብል ነውና፣ አንተ አንተስ በመቤታችን ጸሎት የተመኘውንም ከእግዚአብሔር ዘንድ አግኝተህ የኢየሩሳሌም ጥፋትን እንዳታይ ሰባ ዘመን ተኝተህ የመከረውን ዘመን በሰላም አሳለፍ። አሁንም ደግሞ ምንም ሌላ ነገር ከእግዚአብሔር ዘንድ ምን ትፈልጋለህ? ከእግዚአብሔር ዘንድ ትፈልጋለህ? ከሱ የፈለግከው ሁሉ ተፈጽሞልሃልና አለው። አንተ መልካም ሰው ሆይ እንዳንተ ያላሉ ቅዱሳን ቀደምት አባቶቻችን ያልተሰጠ ጸጋ ለአንተ ተሰጥቷል። አይበቃህምን ሰው እኮ ዓለምን ሁሉ ቢነዳ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋልን? ምን ይረባዋል ተብሎ በወንጌል ተጽፏል። ነገር ግን እስከ እስከ በል ሐሳብህን ንገረኝ። እስኪበል ሐሳብህን ንገረኝ አስረዳኝ? አስረዳይ በእግዚአብሔር ፊት በምትኖር በእመቤታችን በአምላክ እናት በጸሎቷ በስሟ ሁልጊዜ እያማፀንክ አሳስበኛልና አለው። ያን ጊዜም ባሮክ የመላእክት አለቃ ቅዱስ ዑራኤል ደህና ሀጥ በመሆን በእኔ የሚሆንልኝ አይደለም ከሰው ሁሉ በመረጣት በእመቤታችን በድንግል ማርያም ነው እንጂ የአምላክ ልጅ ለእኛ ለሁላችን ለአዳም ልጆች መድኃኒት እንድትሆነን ስጋዋን ለብሶ ለእናት አድርጎታልና፣ አሁንም ጌታዬ፣ ስለ እመቤታችን ስለ ድንግል ማርያም ብለህ በጥቂቱ የምነግርህን የምለምንን ስማኝ። ለእኛ ሲል በእንጨት ላይ በተሰቀለው አምላካችን ብለህ ሳትሰለች ከአንተ ጋር እንድነጋገር ትፈቅድልኝ ዘንድ ፈቃድህን እጠይቃለሁ። ቅዱስ ዑራኤልም መልሶ በልስቲ የፈቀድከውን ነገር ሁሉ ስለ ክፎች ያሳይ ነጭ ይሆናል። በይወሳለው ነው ወይስ ጠየቀው። ከዚህም በኋላ መልአኩ ቅዱስ ዑራኤል ያማጸንከኝና ያማጸንከኝና ያንተም አርባ ለሌታ በመጾም የደከምከው ስለዚህ ነገር ነው አለው። አሁንም እነግር ዘንድ ስማኝ ስለ ጳጳሳትና ስለ ነገሥታት፣ ስለ ደጋጎች፣ ስለ ክፎች ነገር ሁሉ ሳትጠይቀኝ እንድነግርህ አምላክን በወለደችም አምላክም በወለደች በመሄታችን በድንግል ማርያም ጸሎት ከእግዚአብሔር ዘንድ ተልኬ መጥቻለሁ። የምነግርን ልብ አድርግ ስማ። በሊቀ ጳጳሳት ዘመን የስሙ ምልክት በ የሚል ይነግሳል ተብሎ የጌታችን ደቀ መዛሙርት አለቃ የጴጥሮስ ተማሪ በሆነ በቀለሚንጦስ መጽሐፍ እንደተነገረው፣ ይህችም አገር ኢየሩሳሌም አመት እስከ ሰባት መቶ ሰባ ሰባ ሰባት ዘመን ድረስ ኩሌቷ ግዛቷ ባይሁድ እጅ ኩሌቷ ግዛቷ ደግሞ በእስላሙም በምስል ወይም በግብፅ ንጉስ እንጂ ትቆያለች። በዚያም ዘመን በኢትዮጵያ የነገሰው ይኩን የሚባለው ንጉስ የዚህ አገር ሰዎች በእስላሞች እጅ ስለመገዛታቸው እጅግ ያዝናል። ከዚህም ከኢትዮጵያዊ ንጉስ የክርስቶስ ወገን የሆነው ቅዱሳን ነገስታትን ይወልዳሉ። በአንድ የአንደኛው የመጀመሪያው ስሙ ወ ሲሆን የሁለተኛው ደግሞ መ ነው። የሶስተኛው ስሙ ደ ሲሆን የአራተኛው ደግሞ ይ፣ የአምስተኛው እ ሲሆን የስድስተኛው ዘ፣ የሰባተኛው ወ በ ሲሆን የስምንተኛው ደግሞ ደ ና እ፣ የዘጠነኛው ና ይሆናል። በእነዚህም በዘጠኙ ነገስታት ዘመን በየ በኢትዮጵያ ውስጥን ሰላምና ደስታ ይሆናል። የአምላካችን የክርስቶስን መንግስታዊ ወንጌል ወንጌሉ በዓለም ሁሉ የለ ይልቁንም በኢትዮጵያ ሀገር ትሰብካለች። ከሰባት ሺህ ዓመት በኋላም በዓለም ላይ ሰላምና ደስታ ይታጣል። በመጨረሻውም በመጨረሻውም የአረማውያን ዘመን በመሆኑ ፍቅር በየጊዜው እየጎደለ ይሄዳል። በዚያን ዘመን ስለ እግዚአብሔር ብሎ ሃይማኖትን ማጠንከርና ደጋጎችን ሰዎች መውደድ እውነትና መልካም ስራን መስራት ፈጽሞ የለም። ከመነኮሳት ማኅበር ሆኖ ሆነ ከካህናት ወገን ሁሉ ወንዶችና ሴቶችን በመልካም ስራ ይሄዱም ጻድቃን ይመሰላሉ። ይመስላሉ በውስጣቸው ግን ተንኮለኞችና እሰተኞች ሴሰኞች ናቸው። በኢትዮጵያ ሰዎች በሀገራችን ዘመን አቆጣጠር ዓለም በተፈጠረ በሰባት ሺ ሁለት መቶ መቶ ዘጠና ስምንት ዓመት በሰኔ አስራ ሰባት ቀን በወንጌላዊ በሉቃስ ዘመን በዓለም ሁሉ ከሰማይ እንደ ብላጌ ዝናብ አመድ ይዘንባል። ያን ጊዜ ከካህናት ወገን የእግዚአብሔር የእግዚአብሔርን የሚሰው የምሰዋውን ህግ በእውነት የሚጠብቃት ስለሌለ የእግዚአብሔር በረከት ከእግዚአብሔር ቤት መቀደስ ከእግዚአብሔር ቤተ መቅደስ ይርቃል። ከካህናት ወገንም ንጹሕ የአስተማሪ እና ፍርዱ ቀና የሆነ ንጉሥ የለምና አመድ ከዘነበ ከሁለት ዓመት በኋላም እንደ አሞር አገር እባብ ወይም ዘንዶ ጅራት ያለው ኮከብ ይወጣል። አመድ በዘነበ ከሰላሳ ሁለት ዓመት በኋላ ነፍስና ስጋን የሚጎዳ ረሃብ ይሆናል። ከአርባ ዘመን በኋላም እንደገና እንዳፈረሰች እንደ ፈረሶች ጅጅራትና ጭርጭራ ያለው ጥቁር ኮከብ ይወጣል። አመድ በዘነበ በ57 ዓመት የአረማውያን ጥላታቸው የሚሆን ይነግሳል። አመድ ከዘነበ በኋላም የአረማዊ አንነገስታት አምላክ አምላካችን የሰጣቸውን ሰባ ሰባት ዘመን ካለቀ በኋላ ኃይልና ግዛት የላቸውም። ዳገኛም መጋቤታ ዘጠኝ ቀን ጥቂቶች ኮ የከዋክብት ምልክቶች ይታያሉ። አመዳይ ወይም ውርጭ በዘነመ በሰባ ዓመት በህዳር ሰባት ቀን በራሱ ላይ ሶስት የመስቀል ምልክት ያለው አንድ ኮከብ ይታያል። ከዚያም በኋላ የአረማውያን ዘመን ያለ ያልቅና የስሙ ምልክትና ተብሎ ከተመለከተው ከተመለከተው ንጉሥ የተወለ የተወለዱ የኢትዮጵያ ነገስታት ያሸንፏቸዋል። ከሰባ ሰባት ዓመት በኋላ ሁለት ከዋክብት ከፀሐይ መውጫ ወጥተው በጌታችን በኢየሱስ ክርስቶስ ደም በቀደስኳት ኳት ቅድስት አገር በሆነች በኢትዮጵያ ላይ ላደርስ ይቆማሉ። በሆነች በኢትዮጵያ ላይም ይቆማሉ። በእነዚሁ ዓመታት በዚች። በዚችው አገር ውስጥም በአመዳዊው ዘመን የተሻሸጉ ቅዱሳኖች ሊሰበሰባሉ። አመድ ከዘነበ ከአራት ዓመት በኋላም የጌታችን የኢየሱስ ክርስቶስ ሰማዕት የሆነ በቅዱስ ፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል። ከወንጌላዊ ማርቆስ ወንበር ተሾሞ ከወጣው ጳጳሳቸው ጋር ጳጳሶች ጋር ቅዱሳን የሆኑ የኢትዮጵያ ካህናት ይወጡና ይወጡና በግብፅ ምድር በአባ ስኖዳ ደብር ውስጥም የሃይማኖት ጉባኤ ያደርጋል። ይህውም ሃይማኖታቸው ቀና ቀንትተኛ በሆነ በቅዱሳኖች ዘንድ ሁሉ የታመነ ጽኑ የሆነና እውነተኛው አካላዊ ቃል ከስጋ ጋር አንድ ባህሪ መሆኑንም የሚያስረዳ ነው። አምላክን የወለደች የእመቤታችን ድንግል ማርያም ወዳጅ የሆነ ሃይማኖቱ ከቀና ከንጉሱ የተወለደ ሁለቱ የኢትዮጵያ ነገስታት ከእነሱ ጋር ይገኛሉ። ከዚያም በቀናች የእስክንድርያ ሃይማኖት የሮምን ሰዎች ይረታቸዋል ወይም ያሸንፋቸዋል። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ፣ ጥጋ እና ፍጹም ተድላ ይሆናል ቀለሚንጦስ ለእናቱ እንደተናገረ እናቱም ጌታችን ኢየሱስ ክርስቶስ በሐዋርያቶች ላይ አለቃ አድርጎ ለሾመው ለሐዋርያት አለቃ ለአባታችን ቅዱስ ጴጥሮስ እንደነገረችው ያን ጊዜም እግዚአብሔር እስከ ዓለም መጨረሻ በረከቱን ይሰጣልና። ይህንንም ቃለ ዲያቆኑ አባባሮ ከመላእክት አለቃ ከቅዱስ ዑራኤል ተቀብሎ ቅዱሳኖች ለሆኑ ወንድሞቹ ተናገረ ወይም አስረዳም። እነሱም ጻፈው ጽፈው ለዘላለሙ ምስጋና ገንዘቡ የሚሆን በጌታችን በኢየሱስ ክርስቶስ መቃብር በጎለጎልታ ውስጥ አኖሩት። ይህም የመላእክት አለቃ ቅዱስ ዑራኤል ድርሳን የአመጣጡን ዜና በጥር ወር አስቀድመን እንደተናገር ነው። አሁንም ዳግመኛ እንናገራለን። ይህ መጽሐፍ ወደ አገራችን ወደ ኢትዮጵያ ያመጣው አምላክን የወለደች እመቤታችን ድንግል ማርያም ቅዳሲዋን የደረሰላት በቆስጠንጥንያ ውስጥ በምትገኘው የብህን ሳው ኢጲስቆጶስ አባ ሄራቆስ ነው። የመጣውም የአክሱም ገበዝ የሚሆን የመጣውም ያመጣውም የአክሱም ገበዝ የሚሆን እንበረም ሊቀ ካህናት በነበረበት ጊዜ ሁለቱ የኢትዮጵያውያ ነገስታት አብርሃ ጽባ በነገሱበት ዘመን ነው። ከዚህም በኋላ የኢትዮጵያ ነገስታት ከአብርሃና ጽባ በኋላም ንጉስ ካሌብ ተቀበሉት። በጣመ ዜማ አንደበቱ ያማረ ካህኑ፣ ያሬድና፣ ለምን የናቀ የሮም ንጉሥ፣ ጻድቁ አባ አረጋዊ ከንጉሡ ከገብረ መስቀል ጋር ሳሉ ይህንም መጽሐፍ በክብር ተቀበሉት። እኛም የክርስቲያን ወገኖች የአምላካችን ፈለግ የምንከተል አምላክን የወለደች የቅድስት ድንግል ማርያም አማላጅነት ተስፋ የምናደርጋት፣ እንዲሁም የቅዱስ ዑራኤል የረድኤቱ ኃይል የምንጠባበቅ ሁላችንም ይህንም መጽሐፍ ለማንበብና በጸሎት ለመጠበቅ ለመጠቀም ከፍም ከፍም ለማድረግ ሕሊናችን የተዘጋጀ ይሁን። ይህንን የመላእክት አለቃ የሆነ የቅዱስ ዑራኤል ዜና መጽሐፍ ከልብ ለሚወዱት ሰዎች በዚህ ዓለም ሆነ በወዲያኛው ዓለም ክብርና ጸጋን ሰላምንና ደስታን በእውነት ያጎናጽፋቸዋል። ዘለዓለሙ አሚን። በእግዚአብሔር ቸርነት በመላእክት አለቃ በቅዱስ ዑራኤል አማላጅነት ይህ የቅዱስ ዑራኤል ድርሳን በዚህ ተፈጸመ። ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይሁን። ለእኛም ይቅርታ እና ምረት ይደረግልን፣ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የእለት እንጀራችንን ስጠን ዛሬ። በደላችንን ሁሉ ይቅር በለን እኛም የበደሉን ሁሉ ይቅር እንደምትል አቤቱ ወደ ፈተና ማታግባን ከክፉ ሁሉም አድነን እንጂ፣ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ወይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በአሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ወይ ደስ ይበልሽ። ጸጋን የተሞላሽ ንጽት ቅድስት ወይ ደስ ይበልሽ። ጸጋን የተሞላሽ ብሩክት ወይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና አምረቱን ለምኝልን ኃጢአታችን ሁሉ ያስተስርልን ዘንድ ለዘላለሙ አሜን። በስም አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወራ ጥቅምት ሀያ ሁለት እንደ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ጥቅምት ሀያ ሁለት በዚች ቀንም ብልህ ጥበበኛ የሆነም የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ይህም ቅዱስ የከበረ ወንጌል ከመዝገባቸው ከመዝገባቸው ከሰባ ሁለቱ አርድእት ውስጥም የተቆጠረ ነው። እርሱም ወንጌልን ስለማስተማር በስረው ሁሉ ሐዋርያትን ጴጥሮስና ጳውሎስን የሚያገለግላቸው ሆነ። ለታውፌላም ወንጌልን የሐዋርያትን ዜና የጻፈ ይህ ሉቃስ ነው። ቅዱሳን ጴጥሮስና ጳውሎስ ከተገደሉ በኋላ በሮሚ አገር የሚያስተምር ሆነ። በቀናች ሃይማኖትም ይጸኑ ዘንድም ለምመናም መልእክትን ይጽፉ ነበር መልእክትን ይጽፍ ነበረ። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ግንባር ፈጠሩ። በንጉሥ ኒሮን ፊት ቆሞ ስለ ሐዋርያው ሉቃስ እንዲህ ብለው ጮኹ። ይህ ሉቃስ ብዙ ብዙ ሰዎች ብዙ ሰዎችን በስራዩ ወደ ትምህርቱ አስገባቸው። ንጉሱ ኔሮንም ወደ ፍርድ አደባባይ ሉቃስን እንዳ እንዲያቀርቡት አዘዘ። ሐዋርያው ቅዱስ ሉቃስን ከዚህ ዓለም በመውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያ አሳ የሚያጠምድ አንድ ሽማግሌ ሰው አገኘ። መጽሐፍቱንም ደብዳቤዎችንም ሰጠው። ወደ እግዚአብሔር መንገድ መርጠው ያደርሰዋል። ያደርሷሃልና እኒህን መጻሕፍትን ጠብቃቸው አለው። በንጉሡ ኒሮን ፊትም ቀርቦ በቆመ ጊዜ ንጉሡ በስራይ ሕዝቡን የምታስት እስከ መቼ ነው? አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያው ነኝ እንጂ ስራዬኛ አይደለሁም ብሎ መለሰለት። ንጉሡ ኒሮንም ሁለተኛ እንዲህ አለው የየጻፈች እየጻፈች ሰዎችን የምታሰት ይችን እጅህን እኔ እቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። በቆረጡት ጊዜ ንጉሥ ወይ እኛ የዚህን ዓለም ሞት እንደማንፈራወቅ፣ ነገር ግን የጌታዬና የፈጣሪ የኃይሉንም ታውቅ ዘንድ አሳይሃለሁ። ይህንንም ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታዋ ላይ አገናኝቶ እንደ ቀድሞዋ ደህነኛው አደረጋት። ከዚያም በኋላ ለያት። በዚህም የነበሩ አደነቁ። የሰራዊት አለቃውና ሚስቱ ብዙዎችን ሰዎችም ክብር ይግበውና በጌታችን ኢየሱስ ክርስቶስ አመኑ። ቁጥራቸውም አራት መቶ ሰባ ሰባት የሆነ ነፍስ የሆኑ ንጉሥም ከቅዱስ ሉቃስ ጋር ራሳቸው እንዲቆርጡ አዘዘና ቆረጧቸው፣ የምስክርነት አክሊልን በመንግሥተ ሰማያት ተቀበሉ። ከዚህም በኋላ የቅዱስ ሉቃስን ሥጋ በማቅ አይበት ውስጥም አድርገው ወደ ባህር በእግዚአብሔር ፍቃድ ወደ አንድ ደሴት ደረሰ። ምዕመናንም አግኝተው ወስደው ገነዙት፣ በአማረ ቦታ አኖሩት። ለእግዚአብሔር ምስጋና ይሁን፣ ምስጋና ይሁን። እኛንም በዚህ ሐዋርያው ጸሎት ይማረን። በረከቱ ከእኛ ከሕዝበ ክርስቲያን ከአገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይትም አነስተኛ መባይት እንደተቀበልክ ለውል ጊዜም የሚያገለግሉ አይላፍ መላእክትና እያሳሰብኩ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክትን ፍጹማ እንድናግላም፣ እንዲሁም ደጋጎች መነኮሳት ሆይ፣ ልጅ አዋቂ ሳይለይ የምንሰበሰብበትን ቦታ ባርኩም። ይህ መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን፣ ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡንም በእርጋታ መንፈስ እናንተ በተመስጦ ኅሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በእመቤታችን በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራ ጠን ዛሬ በደላችን ሁሉ ይቅር በለን፣ እኛም የበደሉ ሁሉ ይቅር እንደምትል አቤቱ፣ ወደ ፈተና ማታግባን ከክፉ ሁሉ ማድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅዱስ ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሀሳብሽ ድንግል ነሽ፣ በሰጋሽም በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱን ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋኔ የተሞላሽ ቅድስቶ ደስ ይበልሽ። ጸጋኔ የተሞላሽ ንጽሕት ቅድስቶ ደስ ይበልሽ። ጸጋኔ የተሞላሽ ብሩክቶ ደስ ሲበልሽ እግዚአብሔር ከአንቺ ጋር ነውእና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምረቱን ለምኝልን ኃጢአታቸውን ሊያስተስርልን ዘንድ ዘላለሙ አሚን።